ይሄ 27 ይሄ ነው ማለት ነው። ይሄኛውስ በ27 ሰባት ቁጥር ተካፈለ፣ አንድ የተሰጠ ቁጥር ለ27 ተካፈለ። ይሄኛው በ27 ቁጥር በለጠ፣ የሆነ ቁጥር ነበረ በ27 በለጠ ካለ ደግሞ ታስ ደምራ 27፣ ይሄው ይሄን ይመስላል። የሚከተሉትን አገላለጾች አቃልላል። ይህም አቃለል ነው እንግዲህ ይሄ ማቃለል ነው። አሁን እዚህ ጋር ይሄንን እንዴት ነው የምናቃልለው? እዚህ ጋር ዘጠኝ አመር ውሃ አለ ሲቀነስ ስምንት አመር ውሃ አለ መሰብሰብ ነው አይደለም? ይሄንን እንሰበስባለን። አሁን እዚህ ጋር ዘጠኝ አመር ውሃ ሲቀነስ ስምንት አመር ውሃ ሲደመር ተ ሲደመር አስራ አራት ተ ይላላል። እነኚህ ሁለቱ ከዘጠኝ ላይ ስምንት ስንቀነስ አመር ውሃ ብቻ ይቀረናል። ከዛ አንድ ተ እና አስራ አራት ተ ደግሞ አስራ አምስት ታይ ይሆናል ማለት ነው። ስለዚህ አመር ውሃ ሲደመር 15 ታይ ይሆናል ማለት ነው። እንደዚህ ይሆናል ማለት ነው። ይሄኛው ደግሞ ይሄኛውን ደግሞ እንዴ ይሄኛውን ምንድን ነው የምናደርገው? አራት ይያለ እነኚህ ሁለቱ እንደምራቸዋለን ስድስት ይሆናል። ስለዚህ ስድስት አስር ይሄን ሲደመር ምንድነው የምናደርገው ይሄ ስድስት የ ሲደመር አስር ጠ ይሆናል ማለት ነው። እዚህ ጋር 15 ከአስራ አምስት ላይ ሶስት ጠ አሁን ይሄ አስራ ሁለት ጠ ይሆናል እላው ላይ ደግሞ ስንት ስድስት ጠ ይሄ እንዴት ነው የምናደርገው በስርዓት ልስራላችሁ። ይሄኛው ይሄም ስንሰራ ጠ እናደርግና አስራ አምስት ሲቀነስ ሶስት ሲደመር ስድስት እናደርጋለን። ምክንያቱም ይሄ ማለም ማለት ነው። ይሄ አስራ አምስት ጠ ማለት ነው። ይሄና ይሄ ደግሞ ኔጌቲቭ ሦስት ጠ ማለት ነው። ይሄ ደግሞ ስድስት በስድስት ሲባዛ ስድስት ጠ ማለት ነው። ስለዚህ ተለዋዋጩን ለብቻ እናስቀረና ምን እናደርጋለን መጠናቸውን ለብቻ በቅንፍ ውስጥ መስራት እንደማለት ነው ከዛ ቀጥሎ ደግሞ ያለው ማን ነው የ ነው የ ነው ስለዚህ የለብቻ ለብቻ አሁን ሲደመር የ አድርግ ያስቀራለው እዚህ ጋር ሲደመር የ አድርግና በውስጥ ያሉትን ደግሞ ዘጠኝ ሲደመር አራት ሲቀነስ አንድ እንላለን ማለት ነው ይሄ ማለት ዘጠ ዘጠኝ ሲባዛ በየ ዘጠኝ የ አራት ሲባዛ በየ አራት ኔጌቲቭ አንድ ሲባዛ በየ ኔጌቲቭ ይሆናል። ከዛ ይሄ ይሄ መሰብሰብ ነው ማለት ነው። አሁን ይሄ ሲሰበሰብ እነኚህ ቁጥሮች መደመር ነው መቀነስ ማለት ነው። ከአስራ አምስት ላይ 3 12፣ 12 ሲደመር 6 18። ስለዚህ 18 ጠ ነው የሚሆነው ማለት ነው። ስለዚህ ይሄ 18 ጠ። እሺ ቀጥሎስ 9 ሲደመር 4 13፣ 13 ሲቀነስ ሁለት ስለዚህ ሲደመር ሲደመር አስራ ሁለት የ ከተሳሳትኩም፣ ያው እዩት እናንተ ከእንደገና ስሩት። ይሄኛው ደግሞ እዚህ ጋር ሀ ነው። አሁን እዚህ ጋር ይሄ ሀ ይሄኛው ሀ ይደመራል ለብቻ። ስለዚህ ይሄ ፖዘቲቭ ነው፣ ይሄም ፖዘቲቭ አስራ አንድ ሀ ይሆናል ማለት ነው። ይሄ ማለት አስራ አንድ ሀ ፖዘቲቭ አስራ አንድ ሀ ተደምሮ ማለት ነው። አያችሁ ስምንት ሀ እና ሶስት ሀ አስራ አንድ ሀ ይሆናል። ቀጥሎ ደግሞ ጠ የለም፣ ጠ የለም። እንደውም ከዛ ስንት እናደርጋለን? ሲደመር ሶስት ጠ መጀመሪያ ተለዋዋጭ ነገር ነው። ከዛ አስር አሁን ደግሞ አስር ተ እና አስራ ሰባት ተ ሁለቱ ሲደመር ሁለቱም ፖዘቲቭ ስለሆኑ ሀያ ሰባት ተ ሲደመር ሀያ ሰባት ተ ከዛ መጨረሻ ላይ ያለችው ሲቀነስ አስር ይሆናል። ከዚህ በታች ያሉትን የአልጀብራ አገላለጾች የተሰጡትን ተለዋዋጮች ዋጋ በመተካት ስራ ይላል ለምሳሌ እዚህ ጋ ጠ አስራ ሁለት ነው የደሞ ስንት ነው ሰላሳ ሰላሳ ስምንት አሁን ጠ አስራ ሁለት ከሆነ እዚህ ጋ ጠ አስራ ሁለት ነው የደሞ ስንት ነው የሰላሳ ስምንት ሁለቱ ሲደመር ስንት ነው የሚሆነው ሐምሳ ይሄ ሐምሳ ሆነ ማለት ነው ቀጥሎ ሀ ሁለት ነው ለደሞ ሶስት ነው ስለዚህ ስምንት ሀ ለ ይላል ስምንት ሀ ላይ ካለ ምንድነው የምናደርገው? ስምንት ሲባዛ ሀ ስንት ነው? ሁለት ሲባዛ ለስንት ነው? ሶስት ሲደመር ሁለት ሲባዛ ለ ለስንት ነው? ሶስት ይሄንን እንስራ። ስምንት ሲባዛ ሁለት አስራስድስት አስራስድስት በሶስት አርባ ስምንት ስለዚህ አርባ ስምንት ሲደመር ስድስት ስንት ሆነ ማለት ነው? ይሄ ሀምሳ አራት ሆነ ማለት ነው። ስለዚህ ይሄ ሀምሳ አራት ይሆናል ማለት ነው ይሄ ሃምሳ አራት ይሆናል። እንቀጥል ሃ አስር ነው፣ ለደሞ ሶስት ነው። ስለዚህ ይሄንንም እንደዛው እያስገባነስ ነው። አራት ሲባዛ ሃ ይላል ይሄኛው። አራት ሲባዛ ሃ አራት ሃ ከሆነ ሃ አስር ነው፣ ሃ አስር ነው። ስለዚህ አራት ሲባዛ ሃ ስንት ነው? ሃ አስር። ከዛ ሲቀነስ ለ ስንት ነው? ለ ሶስት ነው ስለዚህ ሲቀነስ ሦስት ሲደመር ስንት አስራ አምስት ይሄን ደግሞ ስንሰራ አርባ ይሆናል። አርባ ሲቀነስ ሦስት ሲደመር አስራ አምስት ይሄ ስንት ነው? ሰላሳ ሰባት ሲደመር ሰላሳ ሰባት ሲደመር 15 ይሆናል ማለት ነው። ይሄ ሁለት ነው አራት ሀምሳ ሁለት ይሆናል ማለት ነው። ስለዚህ ሀምሳ ሁለት ስሩት እናንተ በደንብ ያው መተካት ነው። ይሄ ምንም የሚከብድ ነገር የለውም። ስንት ነው ይላል እዚህ ጋር 12 ነው ፈ 11 ነው። ስለዚህ አራት ሲባዛ እ ካለ ይሄው አራት ሲባዛ 12 ነው ማለት ነው። አራት ሲባዛ አራት በአስራ ሁለት ከዛ ሲደመር 6 ሲባዛ ፈ 6 11 ማለት ነው። ከዛ ሲቀነስ 5 ይሄ ሲሰራ ስንት ይሆናል? ይሄኛው 48 48 ይሄኛው 66 ከዛ ሁለቱ ከተደመሩ በኋላ ከላዩ ላይ አምስት ይቀነሳል ማለት ነው። ይሄ ምንድነው የሚሆነው? አርባ ስምንት እና ስልሳ አንድ ብለን ብንሰራው ይሄ ዘጠኝ ይሆናል። የአስር አንድ መቶ ዘጠኝ ነው የሚሆነው። ይሄ አንድ መቶ ዘጠኝ ነው የሚሆነው ማለት ነው። እንቀጥል። እዚህ ጋር የሚከተለውን የሚከተሉትን መስመራዊ የእኩነት ዓረፍተ ነገሮች መፍትሄ ይፈልግ ይላል። ይሄን መፍትሄ መፈለግ ነው የዚህን መፍትሄ መፈለግ ነው የዚህን መፍትሄ እንፈልጋለን። ምንድነው ጥያቄው? ጠ ሲደመር ስምንት እኩል ይሆናል አስር። እሺ፣ ጠ ሲደመር ስምንት ሲቀነስ ስምንት እኩል ይሆናል አስር ሲቀነስ ስምንት፣ ከዛ ጠ ብቻውን ቀርና እዚህ ጋር ከአስር ላይ ስምንት ደግሞ ሁለት፣ የጠዋ ጋር ሁለት ነው ማለት ነው። ቀጥሎ ለደግሞ ስንት ነው? ጠ ሲደመር አስራ አምስት እኩል ይሆናል አስራ ዘጠኝ ሰፋ ሲደመር 15 ሲቀነስ 15 እኩል ይሆናል 19 ሲቀነስ 15 ከዛ ጠ እኩል ይሆናል ከ19 ላይ 15 ሲቀነስ አራት ነው የሚሆነው። ማለት ሀመር ውሃ ደግሞ ስንሰራ የሲቀነስ ሁለት እኩል ይሆናል ሰባት የሲቀነስ ሁለት ሲደመር ሁለት እኩል ይሆናል ሰባት ሲደመር ሁለት ከዛ የ እኩል ይሆናል ዘጠኝ። ከዘስ ከሀመር ውሃ ቀጥሎ ደግሞ መ መ ደግሞ መ ራሱ ሲቀነስ 23 ሲቀነስ 23 እኩል ይሆናል 16። መ ሲቀነስ 23 ሲደመር 23 እኩል ይሆናል 16 ሲደመር 23 ከዛ መ ብቻውን ይቀራል። ምክንያቱም እነኚህ ሁለቱ ተቀናንሰው ዜሮ ስለሚሆኑ ማለት ነው። ከዛስ የመቀነስ ከሆነ መደመር ነው ማለት ነው አይደል? በደመር ከሆነ መቀነስ ነው። ስለዚህ ይሄ ምን ይሆናል? ሁለቱ ተደምረው ስንት ነው የሚሆኑት? 39 አይደል? 39 ቀጥሎ ሰ ደግሞ ቀ ሲደመር ስምንት እኩል ይሆናል 12 ካለ ቀ ሲደመር ስምንት ሲቀነስ ስምንት እኩል ይሆናል 12 ከዛ ቀ ሲቀነስ ስምንት ከዛ ቀ እኩል ይሆናል ከአስራ ሁለት ላይ ስምንት አራት እያለ እንግዲህ ይህኛውን ደግሞ እችኛዋን ወደ ማዶ ስትወስዳ ሲቀነስ ስድስት ሆናለች በስንት ይሆናል ማለት ነው አራት ይሆናል። እንደዚህ እያደረጋችሁ መስራት ይችላል። እንግዲህ ይህንን ይመስላል የምዕራፍ አጠቃለያ።